ባልና ሚስት ኦኬ፣ በጣም በጣም በጣም ሬጉላርሊ ሴክስ ማድረግ አለባቸው። ይላሚለም ተባብረን ችል ልጅ ምንንላ ጥሩ ነው፣ የምሬ ነው ምላችሁ እንዴ። ብራ አዋተንም ቢሆን የሆነ ሁለት ወንዶች ብንቀጥርላት፣ እንዲሁም ደግሞ የራሳችን ድርሻ ብንወጣላት፣ እቺ ልጅ እንትን ጥማቷ ያወጣላታል። ከወገበታችን ብቻ ሆነ ወሬዋ በቃ ስለ ሴክስ ምና ወንድ አማኑ ለአምልጦ አሁን እኮ እንደኛ ኖርማል መስሎ የሚኖሩ ብዙ ሰዎች እንዳሉ ግን ታውቃለህ። አይዲያ አይዲያ ነው። ይሄ ደግሞ ከአይዲያ ወጣ ያለ ወደ እብደት የሚጠጋ ነገር እምነቶች እኮ ብዛት ደረጃ የሚጠሩ ናቸው። ሦስት ነጥብ አምስት ሚሊዮን ብር ተከፍሎኛል። ሰላም ሰላም፣ ጤና ይስጥልን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሰናል። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን። እኔ ቪዲዮ መካከል ላይ ሐሳቤን እሰጣለሁ፣ እናንተ ደግሞ ቪዲዮ መጨረሻ ላይ ሐሳባችሁን ታስቀምጣላችሁ። ግን ምንድነው ሰሞኑን የነካችሁ ላይክ አድርጉ ፕሊዝ። እንዴ እስቲ ልመርቃችሁ፣ አሜን በሉ። ላይክ አረጋችሁ በኋላ ማለት ነው፣ ልመርቃችሁ። ላይክ ያረጋችሁ ቀናችሁ ይብራላችሁ። ምርቃት የጣባ አይልም። በነገራችን ላይ ላይክ በማድረግ እንግዲህ አበረታቱ ይደግፉኝ። ለእኔ እኮ ገንዘብ እንደመስጠት ነው ላይክ ማድረግ። ለእናንተ ግን ኢሜይል ስላላችሁ ብቻ ነው ላይክ የምታደረጉት። ምንም አይጎዳችሁም ብዬ አስባለሁ። ምርጥ ምርጥ ቪዲዮዎችን እናነሳለን፣ ሀሳብ አስተያየቶቻችን ሊለዋወጥበታለን። ለመዝናናት ያክል ነው ማንንም በፐርሰናሊም ሆነ ማንንም የምንነካው ነገር አደ ቻይነን፣ ታሳቢ አድርጋችሁ ላይክ፣ ሰብስክራይብ እንደምታደረጉ ተስፋ አድርጋለሁ። በዛሬ ቅዳሜ ቪዲዮቻችንም ዘና የምንልባቸው ቪዲዮዎች እንደተጠበቁ ናቸው። ላይክ አረጋችሁ፣ ወደ ቪዲዮ እንሂድ። ይመቻል። ምንድነው ግን ቻናል ሰብስክራይብ የማታደርጉት ደግሞ ቪዲዮውን ከወደዳችሁት ላይክ አደርጉት። ጋይስ ሚሊሾቻችን ተወርኮላ ጀምሯል። እስኪም ቪዲዮ ዩት እና ኮመንት አብረን እናነባለን። ጭፈራ ነው ምንም። ተወርኮ ካደረገ ኮመንቱን ለማየት ጓጓው። ከፖስት ኮመንቱ ይላል፣ መንገድ ላይ መታወቂያ የሌለው ሰው ሲያገኙ አንዱ ቢ ፈሳ እኮ ብትንት ናቸው ፈሳቸው ይሸታል ማለት ነው ቀንቀን ጨፍሩ ማታ ማታ እኛን አስጨፍሩን ድሮም እኮ ኢትዮጵያን የሚጠብቃት ፈጣሪ ነው እኔም ብቻ ነው ግን እነዚህን ሳያቸው ቃማቸው ቃማቸው የሚለኝ ቃማቸው ማለት ገባኝ የራስሽ ብቃት ነው እዚህ ውይይት ላይ እንዳትገኝ ፌሚኒዝም የሚለውን ስም ማነው የሰጠው? ከፌሚኒዝም በፊት እኮ ፌሚኒስት የሚለው ስም ነው የመጣው። እሺ ሁኬማ ፖዝዳት ጋዜጠኛ ማን ነው ስሙን? አላስታወስ ካሞ ከመማቀቅ አስቀድሞ መጠንቀቅ የራስሽ ምናምን ብላ ፎክራ ከዛ ሲገናኙ ደግሞ ማን እንደተዋረደ ተመልክታቸዋል። ነገራችን ላይ የአየር ሰዓት ለማግኘት ወይ ደግሞ የዩቲዩብ ቪዲዮ ብቻ ለመስራት ያክል ብቻ የሚያወሩ ሰዎች አሉ። ከዛ ውጭ የወንድና የሴት ሪሌሽን በጣም እንዲገንጥሎ ለማውጣት እንግልማም ለብቻ እንድትኖር ወንድ ልጅም ብቻውን እንዲኖር ለማድረግ የሚጥሩ ናቸው እያስባሉ። ከዛ ውጪ ልጅ በፍቅር በጣም የተጎዳች የበታችነት የሚሰማትና ደጋግሞ ወንዶች በፍቅር አስመስሎ የተጫወቱባት አይነት ስሜት ይሰማኛል። እኔ ሁኔታዎቹ እና ንግግሮች ሰዎቿን በተለይ አግሬሲቭ እየሆነች የምትናገራቸው ነገሮች ሪተን ያልሆኑ የሆነ አይዲያል ብቻ የምታወራቸው ፐርሰናል አይዲያ ነገሮቻቸዋም እዚህ ግባ የሚባሉ አይደሉ። ብቻ ከዚህ በኋላ ከቲጂ ፐርስፔክቲቭ ፖድካስታቸው በኋላ ድጋሜ የምከታተላት አይመስለኝም። እስኪ እንዴት ታያችኋት እናንተ? ፌሚኒዝም በተለይ ትናንትና ቪዲዮ ላይ አንድ አስቀምጬ ነበር አላያችሁም? እስኪ ይሁ ገብታችሁ የተናገረችው ዳንስ ነው ላይ ያው ስን አንፈርድም። ስፔን ይጃለ፣ ፖርቹጋል ይጃለ፣ ስዊዘርላንድ፣ ለንደን፣ ግብፅ፣ አሁን ኬንያ፣ ከዛ ሮሜንያ፣ ሳውዲ አረቢያ ከዛ ደግሞ ቱርክ በቃ ጃኒ ያለ ሄደችበት ሀገር የለም። በዚህ የሚጀምር የሀገር ስም የምታውቁት ከሆነ እስቲ ንገረኝ። የኑሮ ውድነት በዚህ ከቀጠለ ይላል። ቢ ላይክ ነው። ባለሱቅ አቤት! ዳቦ አለ አለ? ለማሽተት ነው

እን አንተ ዝም ብላት ሞትም ችጋራ አንዳንድ መዋቾች ተነስቶ እንደዚህ የሚያወሩበት አጋጣሚዎች የሚፈጠሩ ጥሩ ነው። እና እንዲህ ነው የተማከርነው ወይ ምናምን እያሉ የሚያወሩ ሰዎች ምንድን ነው የተማከርነው? ስንት ጊዜ ላማክረ ስል አልጠፋም። እንዲህ የሚሉት ይመስለኛል። እኔ እና እቺ ትዝብት ጸደኝ ነች በጣም እምህ ሳራ፣ የአባትሽን ስም እኮ ግን አልነገርሽኝም። ሶሪ በጣም ሳራ፣ ደስ አለኝ። ስት ፈሽስ ደስ አይልሽ? ምን አባህ ነው ያልከው? ከዚህ በኋላ ብደውል እኔ ያልከኝ እሺ። እና ስትሸኝ ነው ደስ የሚልሽ ሳራ ደሳለኝ። ካልገባች የብር አልገባኝም። በሉ አራ ሰው ይቀለል ብቻ። በፍቅር ቋንቋ ስትጠራሩ ማን ማን ነበር የምትባባለት? እኔ እሷን ሀኒ እላት ነበር። ሀኒ ፈረንጅ

ምን አጋጣሚ ታዋቂ የሆኑ እንጂ ታዋቂ ናችሁ። በምንም ተሳዳቢም ሆናችሁ ቡናም እንዲጠጣችሁ ምንም ብቻ ምንም አድርጉ። በግንኙነት ጊዜ ይበልጥ የሚረካ ወንድ ነው ወይስ ሴት? ጆሮሽን በልቶች ስትኮረኩሪ ደስ የሚልሽ ጆሮሽ ነው ወይስ መኮርኮሪያው ሌላ ታሪክ ውስጥ ነው? ቤተሰብ የምሬ ነው እሺ። ማሽቃበት ለሚወድ የሰርግ

አሁን ይሆናል በላቸው። አንተ በላቸው። እንደ ጽጌ ናት አታውቅም? በጣም ፌመስ ናት እኮ አንቺ ገንዘብ የሌለውን ብታሳስ ምናምን ብለሽ ቪዲዮ ሰርተሻል። ብድበል እኔ እንዳስቅኝ እራስሽ ነኝ። አንተ ልታከል ነበር እኮ እርግማኑ ደግሞ በፊት ለፊቴ አለማወቅ ሰውን አለማወቅ ግዴታ አይደለም። የእውነት አንዲት ልጅ አለች አሁን የእውነት ቲክቶክ እንድያስያዋት ይቺን ታውቃት ያለች እንደ በጣም ፌመስ ቲክቶክ ገረች ነ የማያውቁ ሰዎች አሉ። በነገራችን ላይ ይሄ እንኳ ለቀልድ ነው። በጣም ፌመስ ቲክቶከሮችን ሆኖ ቲክቶክ ካለማየታቸው የተነሳ ሰዎችን በደንብ የማያውቁ ሰዎች አሉ። ጃኪ ቆየ ሰዋ ፍቅር እንዴት ነው የሚያደርግህ? እንዳሞራው ታዲያ ለምንድን ነው ለመናገር የፈራኸው? እና መቼም ማብራችሁ አትሆኑማ። እንደዛ ማለት ሳይሆን ቆይማን እንዲናገር ልፈልገ ነው በደብዳቤ ታዲያ ምን ብለ ልጽፍላት ነው?

አንተ ማለት ሽፈራው ቤት ነው ተውራስ ምን? ሽፈረኛው ሂድ መጣው መጣው ለሐምሳ ሺህ ብር ሲያንገበግበኝ አፈር በልቶ ታረፈ ሽብዬ ነው

አያምሽሩ። ከዚህ በኋላ ለራሱን ነው የሚያለቅሰው። ሰውዬ በቃ እርግጠኛ ነኝ እ ያ ያበድረው ሰውዬ የሞተበት መስሎት እኮ ነው። እሱ በቃ በደስታ እያለቀሰ ሄደው እና፣ መዋች አንዳንድ ጊዜ መነሳት አለበት ብዬ ያልኩት ቅድም መግቢያ አካባቢ ላይ፣ መዋች ተነስቶ የሆነ ነገር ካየ እየተመካከር ነው ምናምን። ኧረ አንዳንድ ለቅሶዎች እኮ ሹፈት እኮ ነው፣ ለቅሶ አይደሉም። ነይ እስኪ ወደ እኔ። እኔ ደክሞኛል፣ እኔ ወደ አንቺ ልምጣ ወይ? በጣም ደስ ይለኛል። ኦኬ ምን ነው ያማል እንዴ? አይ በሽታዬ፣ ምናልባት አንቺ ሳትሆኚ አልቀረሽም ብዬ ነው። ልቀፍሻ እኔ አፍራለሁ። ዋ ልሳምሻ። ኧረ እኔ እፈራለሁ። ምን አሳፈረሽ? ሰው ያዬን አለ እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው በጣም ጥሩ ብንል ይሻለናልላ። ኦኬ አረባ ቆረጥ። ምን እየተነዳህ አመደለም

ረሃብ ጫካም ገብተዋል ማለት ነው። በቃ ጫካም በጣም ከፍተኛ ረሃብ አለ። እኛ እኮ ሰው ብቻ የሚራብ የምነበር የመሰለ ክፉ መል ዱ ት አባቱ ያበደች መሰለኝ። እስኪ ዞር

ሌላ አንድ ጥያቄ ልጠይቅህ ነበረ። ሰላም ነው? እንዴት ዋልክ? እንትን ለ ለኬፋ ልጅ ልወልድ ላታስቤ ነበረ። ሁለተኛ ልጅ ሁለተኛ ልጅ ልታስቤ ላይ ፍቃደኛ ነክ እንዴ? እንዴ የቀድሞ ባሏ ጋ ደውላ እንደዚህ ትላለች ነው አልተፋተውም እኮ አንድ ቃል እንጂ ማንም ሰው ከተጣላው ባሉ ጋር ደውሎ ሞ ላይቭ ላይ ቁጭ ብሎ ቪዲዮ የሚሆን ነገር ላይ የማይሆን በቃ አሁን በቃ ኮንቴንት እሰራለሁ ብላ መንገድ ነው የሳተችው። ቀይ መስመር ረገጠች። ከዚህ በኋላ የተከበረች ባለትዳር ባሏ ቪዲዮ ላይ መታየት እንደማይፈልግ ማሳያ ነው ብዬ አስባለሁ። ግን ያርግልሽ ውለጂ ቶሎ ቶሎ ወለድ ወለድ አንድ አስራ ስድስት ምናምን ነገር ብትወልጂ ያሌያሸው እውነት ሜካፕ ሳረግ አምራለሁ ወይስ አላምርም? ሳሮንዬ፣ ሳሮን አንቺ እኮ ለማማር ሜካፕ አያስፈልግሽም። በጣም ስዊት እኮ ነሽ። እባክሽ የፕላስቲክ ሰርጀሪ ነው የሚያስፈልግሽ። አልጋ አለ ማዘር አለ። ስንት ነው? እንደ እናንተ ቆይታ ነው። እኛ እንኳን ከሰዓቱ እዚህ ለመዋል ያቀድነው መቶ ሃምሳ ብር ትራስ ትፈልጋላችሁ? ቢኖር ደስ ይለኛል። ሀምሳ ብር ያስጨምራል። ለትራሱ? አው። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? አልጋ ላይ አከራዩን መስሎኝ። ረጋ በልጄ። አልጋ እናከራያለንና፣ አልጋ በአንሶላ በብርድ ልብስ እናከራያለን። ይለያያሉ። ቆይ መብራት ታበራላችሁ አይደል? ብናበራስ? ሀያ ብር ያስጨምራል። አይ ግድ የለም መብራት አናበራ። ያለ መብራት አይሆንም። መብራት ስታጠፉ አይጦች ያስቸግሯችኋል። አይጦች አሉ። አይዟችሁ ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ቆይ ቆይ፣ ደግሞ ምን ቀረ? እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደግሞ ምን እስኪሆን ነው የምንጠብቀው? አንሶላው እስኪደርቅ። ጠዋት ነው። ቢዝነስ አይዲያ ይልሃል። በቃ ይሄን ወሰደው። የቢዝነስ አይዲያ አልጋ ለብቻ ትራስ ለብቻ መብራት ለብቻ። ፖፖ ምናምንም እኮ እንደውም አልጨመሩበትም እነሱ ሆኖ ነው ይሄንንም ያልጨመሩበት። አዎ ገንዳ አለው የገንዳ ማጽጫ ናቸዋል። አሁን ካስፋፋቸው ይቀ ኤክስፓንድ ማድረግ አለባቸውበጣምበጣም ሬጉላርሊ ሴክስ ማድረግ አለባቸው። ሬጉላርሊ ካላገኘሁ በጣም ችግር ነው የሚፈጠረው አንቺ ሸርሜክስ አንቺ ማትረቢ ነሽ። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይፈልግ ይችላል። ዲን ለም ተባብረን እቺን ልጅ ብንረዳት ጥሩ ነው። የምር ነው የምላችሁ። እንደ ብራ ዋተንም ቢሆን የሆነ ሁለት ወንዶች ብንቀጥርላት፣ እንዲሁም ደግሞ የራሳችን ድርሻ ብንወጣላት እቺ ልጅ እንትን ጥማቷ ያወጣላታል። ከወገበታችን ብቻ ሆነ ወሬዋ በቃ ስለ ሴክስ ምናምን ወንድ። የምር እንርዳት። ሲሪየስ የሆነ ችግር ሳይኖርባት ከአማኑ ለአምልጦ አሁን እኮ እንደኛ ኖርማል መስሎ የሚኖሩ ብዙ ሰዎች እንዳሉ ግን ታቃላ። አልጠራጠርም፣ የሆነ ኮሽታ አለባት። አይም ሹር አይዲያ አይዲያ ነው ይሄ ደግሞ ከአይዲያ ወጣ ያለ ወደ እብደት የሚጠጋ ነገር ነው ይመስለኛል። ለዛ አሁን የብራንድ አምባሳደር ነው ስምምነቶች እኮ ስታደረጋ የሚጠሩ ናቸው ሶስት ነጥብ አምስት ሚሊዮን ነው ተከፍሎኛል የገንዘቡ መጠን እንግዲህ ያው ልታሽኮረምመኝ ነው ኢትዮጵያ ውስጥ ከፍተኛ ግብር ከፋይ ከሚባሉት መሀል ተመድብ ያለው በዚህ ክፍያ ዋት ጋዜጠኝነት አለም ርቀሻል ይመስለኛል አሁን በምን አይነት ስራ ላይ ነው ያለሽው በምን ዘርፍ አይ አረፍኩም እረፍት ነው ያደረጉት ወልዴ ነበረ አረፍ ብዬ ነበር። አሁን እንግዲህ ቻናል ዋን የሚል ከአስር ቀን በኋላ የሙከራ ስርጭት የሚጀምር አስር አስራ አምስት ቀን በኋላ የሙከራ ስርጭት የሚጀምር የሚጀምር አዲስ የቴሌቪዥን ጣቢያ ከፍታለን። በዛ መጣለው እንግዲህ በዛ ስራ ላይ ጉድ ጉድ እያልኩ ነበር። ሶስት ነጥብ አምስት ሚሊዮኑ ክፍያ የምን ክፍያ እንደሆነ አልተገለጸም። ነገር ግን በነገራችን ላይ ሊያ፣ ብዙ ሰዎች ናፍቆት፣ ትግስቱንም ጭምር ብዙ ከኢቢሲ ወጡ መቅደስንም ጨምሮ ብሶች ከኢቤስ ከወጡ በኋላ አንዳንዶቹ ስራ ላይ አይደሉም። አንዳንዶቹ ደግሞ በራሳቸው መንገድ ስራ ጀምረዋል። ነገር ግን ከኢቤሱ የወጡ ክሮዎች ሌላ ቻናል ሊከፍቱ ነው። ሌላ ቲቪ ቻናል ዋን የሚባል ቲቪ ቻናል እንደመጣ የሙከራ ስርጭትም እንግዲህ ከቀናት በኋላ እንደሚጀመር ተገልጿል። ስ አይዱን ነው ከዚያ በኋላ እንዴት ሊሆን እንደሚችል አላውቅም። ብዙ ሰው ማለት ሚዲያ ሚዲያ የሚያስብለው ግለሰቦች ሰዎች ስለሆኑ ሰዎችን ወደን ስለምን ምን ያሁን እሁድን በኢቤስ አስፋው ከሞተ በኋላ ፓወሩ ቀንሰውብኛል። እውነት ለመናገር ሰው አሁን ሊያን የሚወድ ናፍቆትን የሚወድ ሰው ምናምን ወደ ቻናል ዋን ሺፍት ማድረጉ እንደማይቀር ነው። ብቻ ሊከፈት ነው። ፉክክር ይኖራል። እንዳውም ቻናል ሲበዛ ብዬ አስባለሁ። አሪፍ ነው። ጋግላ አላማረብኝም። ረጅሙ ቀሚስ ይሻላል ወይስ ሲያጭሩ? አጭሩ አሪፍ ነው። ረጅሙ አይነፋም፣ ንፋስ ሲገባበት ትንሽ። ግን አይሰፋም እንዴ? ሳሚሻ ሰላም ነው? እንዴት ነህ ብራዘር? ሁሉ ሰላም ነው? አባቴ ብሬ መልስ ብሬን መልስ። እሺ እሺ እመልሳለሁ። የእኔ ነገር እየረሳሁት እኮ ነው ታውቃለህ። እኔ አረሰው ችግር እኮ እሱ ነው ብራዘር። የወጋ ቢረሳ የተወጋው ሆስፒታል ይገባል። እኔ ምን አውቃለሁ። አንተ ግን ደህና ነን፣ አፈከኝ እኮ አይደል? ደህና ነኝ፣ ደህና ነኝ። ቤተሰብ ሁሉ ሰላም ነው። ሁሉ ሰላም ነው። ብሬን መልስ። አንተ ያማል የመልሳለሁ አልኩ እኮ እንዴ። የሰጠኛ ምንድን ነው? እንቅልፍ አሳጣኝ እኮ አንተን። አሁን ብራ ላይ ስኩ ምንድን ነው ለአምስት ብር እንደዚህ የምታከብደው እንደ አምስት ብር ልታለቅስ ነው እንዴታ? በቃ ነገ መልስልሃለሁ። እና ቤተሰቡን ምናምን ሁሉ ሰላም ነው? አረ ሰላምህ እንጃ። ደግሞ ሰላም ነው ይለኛል እንዴ! የት ነው የምትሄደው? ና አዋራኝ እንጂ ወይኔ፣ አምስት ብሬ ስትፈናጭ፣ ክረምበን አምስት ብሬ ም አስር ብር ቢያበድር ይሄ በጣም ራሱን ያጠፋል ብዬ ያስባለሁ። ቤተሰቦች፣ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮ ላይ ካላረጋችሁ ድጋሜ ላስታውሳችሁ ላይክ አድርጉ ፕሊስ፣ ላይክ አድርጉ ፕሊስ፣ አበረታቱ ይደግፉኝ። በዚህኛው አመት እኮ ነገር አቀረን ነበር። አሁን አመቱ አለቀ እንግዲህ ምን እናደርግ። ሃምሳ ሺህን እሞላለን ብለን አስበን ነበር። የእናንተ ድጋፍ እንደሚቀጥልም ደግሞ ተስፋ አድርጋለሁ። እናንተም አበረታቱ። ይህን አስተካክል ይህን አድርግ እንዲህ እንደዚህ የሚመቻችሁን በተናገሩኝ የተሻለ ነው ብዬ አስባለሁ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን። መልካም ይሁን ሙድ መልካም ቅዳሜ ይሆንላችሁ፣ ይመቻችሁ። ፒስ